ወንድሟ እያለ በሽጉጥ ተኩሶ ቤቱ ላይ እኮ አለ እንትሉ ላይ ግርግዳው መስታወ ታናሽ ወንድሟ ቀነኒ ሰላም ሰላም ውድ ቤተሰቦቼ ይሄን ቪዲዮ ስታዩ ላይክ ሼር ሰብስክራይብ አድርጉ የቀነኒ ወንድም ምን አለ ስለ ቀነኒ አሟሟት ምን ተናገረ የሚለውን አብረን እስኪ እንስማ በጣም ያማል በጣም ያስደነግጣል ጆሮ የሚቀፍ ነው መግቢያ ላይ እንደ ሰማችሁት እስከ መጨረሻው ተመልከቱ ስሙ ማለት ነው እኔ እዚህ ጋር ልሰናበታችሁ እስኪ እንዴት ነው ስለ አሟሟቷ እንስማ ከሱ አንደበት እስኪ በጣም ያሳዝናል። እውነት በጣም ልብ የሚሰብር ነገር ነው። ወንድም እያለ ያለው እንግዲህ ማንም ያልሰማው አዳዲስ መረጃዎች እየወጡ ነው፣ ስለ ቀነኒ አማሟት ማለት ነው። እውነት ያማል፣ በጣም ከባድ ነው። አሁን እዚህ ጋር በቃ በደንብ ማረጋገጥ ይቻላል። እኔ የምለው ፖሊስ ይህን ሁሉ ጊዜ እንዴት ነው ይህ ሁሉ መረጃ እያለ ማለት ነው? ለምን ሌላ ነገር ተባለ? የአደጋ ጊዜ ተጠሪ ማን ነው ተብሎ አንድ ሰው የአደጋ ጊዜ ተጠሪው እኔ ኮ አንዱ አለም ራይድ ከፈለገ ስልካችን መጣራ ስለሚችል ማለት ነው። ራይድ ከፈለገ ሌላ ሰው ተደውሎ እሱ የሚንቀሳቀስበት ራይድን እንትን አያረግለትም፣ ኦርደር አያረግለትም። ቀነኒ ከደውላ አንዱ ዛሬ መኪናው እንደዚህ እንደዚህ ስለሆነበት የአንተን ልጆች ላክለት ራይድ ብላኝ ልኬ የኔ እኔ ምልክለትን ራይድ የሚያምን ልጅ ነው እሱ ራሱ ማለት ነው። እሷ የሆነ ቦታ ስትሄድ መሄድ የምፈልግበት ቦታ ራይድ እኔ ነኝ ኦርደር አርግ የለ እኔ ባዘዝ ኩላ ራይድ ነው የምትሄደው። አይደለም አሁን ትላንትና የተነገረው ማናጀር የሚለፈልፈው ማናጀር ሳይሆን የኔ ጀስት እኔ አደጋ ደረስ አለ እኔ የእሷ አደጋ ተጠሪ ነኝ። ለምንድን ነው ለእኔ አልተነገረኝ? ይሄ ነው አሁን አንድ መመለስ ያለበት። እኔ አሁን እኔ ብደርስ ኖሩ አሁን ወይም ደግሞ ለእህቱ እህቷ ብትደርስ ኖሮ ይሄ አሁን የምናወረው ነገር ሁላ አይኖሩም። ለምን ልንደበቅ ቻልን? ይሄን ለራሳችሁ መልሶቷ። አሁን እኮ ሌላ ነገር አለ። ስለዚህ ከተደበቅን በኋላ እነሱ እዛ ጋ ያለ እኔ ማምነው፣ መቼም ማልፈራው፣ ማንም ፊት ቆም የምናገረው ለእኔ ያልተነገረኝ ለማ ቶሎ ቶሎ የሚናደር ወይም ደግሞ ይሰማዋል፣ ስለዚህ ምናምን ተብሎ ሳይሆን አሻራ ለማጥፋት ነው ብዬ ነው የማምነው ኢንሾርት፣ ገባችኋል። ስለዚህ አንደኛ እዛ ጋር ሰውበድቅ እኛ መጠራት ነበረብን አልተጠራንም። ሁለተኛ ቤቱ ታሽጎ ምርመራ አልተካሄደበትም። አይደለም ታሽጎ ምርመራ ሊካሄድበት የኔ ሲስተር ቀድማ ስደርስ እዛ አካባቢ ቤቱ መውጫ እና መውረጃው እየታጠበ ነበረ። በማን በሰራተኛዋ እና በወንድምየው እንግዲህ ማለት አሁን ብዙ ነገሮች ውስጣችን ጥያቄ እየጫሩ የሚሄዱ ስላሉ ጭምር ነው የምነግራቸው። እና ለማንኛውም ይሄ አሁን እዚ ጋ ያለው ለፖሊስ የምንተው ለፖሊስ ትተን፣ ልጅቷ ከዛ ከወደቀች መፈንዳት አለባት ጭንቅላቷ የተለያየ ጉዳት ሊደርስባት ይችላል ብዙ ነገር፣ ያን ነገር ግን ስላላየው አላመንኩም። ተግባባናል። አንተም ብትሆን እንደዚህ አይነት አደጋ ሲደርስ ቤት ውስጥ ከደረሰ አደለም ውጪ ቤት ውስጥ እንኳን ከደረሰ ፖሊስ ጠርተፍ እና ይሉይ ነው የምትለው፣ እንጂ ናክተፍ ነገ እስር ቤት የምገባበት ምክንያት አለ እንዴ ምክንያለአይ ዞሮ ዞሮ አትሊስት ይሄ የፖሊስ እና የሆስፒታል ነገር ፓራሌል መሄድ አለበት፣ ቢያንስ ማለት ነው። ይታወቃል። ቀናት ቅናት አለ፣ ይናገራል ይመጣት አለ። ወንድሟ ወንድሟ እያለ በሽጉጥ ተኩሶ ቤቱ ላይ እኮ አለ እንትሩ ላይ ግርግዳው መስታወቅናሽ ወንድሟ ስለ ሌላ ኮሜንት አይደለም ያቀረበችልኝ የነገረችኝ የነገረችኝ ምንድን ነው ለ ነገ እንትን የመኪና ፍቃድ ማውጣት ትችላለህ ወይ አለችኝ። ለማን ነው አንቺ? ለምን ነው እስካሁን አትኛሽው? በዚህ ሰዓት እንደሚቀም ሰው በሌሊት የሚደውል የመኪና ፍቃድ ለማን ነው? ለአንቺ ከሆነ አወጣልሻለሁ፣ ለሰው ከሆነ ግን አልኳት እያሾፍኩባት ገንዘብ ትከፍያለሽ ስላት፣ አይ ለአንዱ ነው አንዱ አለ፣ እየሰማህ እየሰማህ ነው አለች። ስለዚህ በቃ ተኝና ጠዋት ደውልኝ፣ ሄደን እናወጣለን የመኪና ፍቃድ ስል መንጃ ፍቃድ አለን። መኪናን ለማስገባት ነው። ኢምፖርት ለንግድ ማለት ነው። የንግድ መኪናዎችን ለማስገባት እችል እንጂ ኦልሞስት ፌብሩዋሪ ትዌንቲ እንደ ኢትዮጵያ የኢስት አፍሪካ ኮካኮላ ካምፓኒ ለእሷ ዲስትሪቢዩተር ና ኢትዮጵያ የሚመጣውን በእሷ ስም እንዲሸጥ እውቅና ተሰጥቷት፣ ያንን ውል ለምሳሌ ኔጋ አለ በስራ ዙሪያ ማለት ነው። ሌላ ትላልቅ ስራ ለመስራት ባለ አምስት ኮከብ ፎቅ ለመስራት እየተሰጣቸው መርታ እዛ ላይ ስንወያይ ነበረ። እየተገዛ ሌላ እንደዚህ እንደዚህ ትላልቅ ሀሳብ ያላት እና ራሷን ለመግደል አይደለም፣ ራሷን ለመጣል አይደለም። እንደዛ አይነት ሀሳብ ያለውን ሰው እንኳን ካለ የምትመክር ልጅ ነች። በረኪና አልጠጣ አታደርገውም። አታደርገው ምን አታነች በረኪና ዓለም፣ ዓለም እንዴት እየኖረ እንዳለ የምታ ባይዘው። አንዳንድ ጊዜ አንድ ነገር ላንሳላችሁ እናንተ ቆይ እስቲ። አንዳንድ ሶሻል ሚዲያ ላይ ያለ ሰው እንዴት እንደሚያስብ ይገርመኛል። እስቲ አሁን ወጣ በሉና ዙሪያችሁን እዩት እስቲ። ስንት ሰው ነው በረንዳ ላይ እያደረ ያለው? ስንት ሰው ነው እየለመነ እየኖረ ያለው በቀን? ያ ሰው ለምንድ ነው ራሱን ከፎቅ የማይፈጠፍጥና ራሱን የማይለም እንዴ? ለምን በተለያየ ዳይሜንሽን አታዩትም? እንኳን እሷ እንደፈለጋ መኖር የምችል ብዙ የቢዝነስ ስራዎች በእጇ ያለ ብዙ ስራ እየሰራ ሄዳ ፎቶ ተነስታ ብር ማግኘት የምችል ልጅ፣ ወይ ከአንዷ አለም ጋር ተጣልታ ራሷን ትገላለች ብላችሁ ካሰባችሁ በጣም ሳስታችኋል። ስትም ነው ይሄ ኖርማሊ ፌክ ነው። በቃ አላባ እየተካሄደ ነገር አለ። የተካሄደው ነገር ይውጣል ነው እንጂ እያልን ያለ ነው ራሷን እንደዚህ በረኪና ለምን አታ ነው በረኪና የምትጣው? እሱ ራሱ በረኪና ጥጣም፣ ይሄ የሚያወራው አካል ራሱ በእሷ ስም እየነገደ የሚበላው ማለት ገባቸ። እሷ ስንትና ስንት ሺህ ስራ በእጇ ያለ ልጅ እንዴት ነው በረኪና የምትጠጣው? እንዴት ነው ከፎቅ ላይ የምትፈጠፈጠው? እራሷ እንግዲህ አሁን መግቢያ ላይ እንደሰማችሁት በጣም ያሳዝናል። በጣም ልብ የሚሰብር ነገር ነው። ምን ትላላችሁ? በጣም ያሳዝናል። እንግዲህ ወንድሟ እያለ ሽጉጥ ተኩሶ ታናሽ ወንድሟ የቀነኒ ወንድም ቤቷ እያለ ማለት ነው። በሩን መስቶ የመስኮቱን መስታወቱን ማለት ነው በስቶ ነው የወጣ ማለት ነው። ለሷ የተተኮሰው ወንድሟ ፊት ለፊት ማለት ነው። ታዲያ ሲቀጥል ደግሞ ቃል በቃል እንግዲህ ብዙዎቹ እየተናገሩ ነው ያሉት፣ ምንድን ያለ እሱ ገፈተርኳት እንጂ አልገደልኳት። ታዲያ መገፍተሩ ማለት ምን ማለት ነው? ሲቀጥል ወንድምዬው እንደተናገረ ደግሞ የሰማችሁትን መረጃ አስክሬኗን ከፍቼ አይቻለው። አስክሬኗን ከፍቼ ሳይ ጊዜ ምንም አይነት ነገር እንትን የተጎዳ ጭንቅላቱ አየለም። እህቴ ስትል ቀነኒ እህት ማለት ነው። ይሄ ታላቅ ወንድሟ ነው የሚናገረው። ለማዱኛ ነው ማለት ነው። አሁን የሰማችሁት እሱ ነው የሚናገረው እና ታላቅ ወንድሟ እህቷ የቀነኒ ማለት ነው ስትደርስ ጊዜ እንዳትገቢ ደረጁን እያጠብን ነው ብለው እንዳትገባ ከለከሏት። ከልክለዋት እሷን ደረጃ እየታጠበ ነው ስትሄድ፣ በጣም ነው የሚገርመው። ሰራተኛ የአንዱ አለም ወንድምና ሰራተኛዋ ደረጃውን እያጠቡ ናቸው ማለት ነው እየታጠበ ነበረ። በጣም ነው የሚዘገንን፣ በጣም ነው የሚከብደው። ከደምን ትሉታላችሁ እንግዲህ፣ ፍርዱን ለእናንተ። በፍጹም ራስ ማጥፋት ምናምን እና ደውለውም ስለ ስራ እንዳወሩ ብዙ ብዙ ስራዎች ያኔ አሁን በቃ ሰምታችኋል ማለት ነው። አሁን እዚህ ጋር የምትመጡ ካላችሁ መጀመሪያ ላይ እየገባችሁ ማለት ነው። እስኪ አዳምጡት ማለት ነው የእሱን ሙሉን እንዳለ አስገብቼላችኋለሁ። በጣም ያሳዝናል፣ በጣም ያማል በቀነኒ ላይ የተደረገውን ነገር ማለት ነው። በዚህም ደግሞ አሁንም እንደገና በገንዘብ እንደራደር እየተባለ በሽምግልና የሚያዘው ነገር አያምም። እችን የመሰለች ይህ ሁሉ እቅድ እንዳላት እንግዲህ ፎቅ ልትሰራ እንደነበረ የኮካኮላ አፍሪካ እዛ ውስጥ ማስታወቂያ የሰራች በእሷ ስም እንዲሆን ብዙ ብዙ ነገሮች፣ አሁን እሱ እንደተናገረው ይህ ሁሉ ማስረጃ እጁ ላይ ያለ ማታ ንደወ ጠዋት ንደዋወል ተባብለን የመኪና ፍቃድ ከውጭ ለማምጣት ማለት ነው የንግድ መኪናና የእሱን ፍቃድ ብላ ለአንዱ አለም ነው ብላ ይደውላ እንግዲህ። ይህ ሁሉ አሁን እሱ የተናገረው ነገሮች አስቡ። ይሄ ሁሉ እቅድ ያላት ልጅ እንዴት ነው በዚህ ቅጽበት ራሷን የምታጠፋ? በአራት ሰዓት ልዩነት ይሄን ሁሉ ዓላማ ይሄን ሁሉ ነገር ከወንድሟ ጋር አውርታ ከምሽቱ ስድስት ሰዓት ከምሽቱ አራት ሰዓት አስር ሰዓት በኢትዮጵያ ህይወቷ አለፈ ሲባል ምንድን ነው በአራት ሰዓት ልዩነት ውስጥ ይሄን ሁሉ በአንድ ድፍርፍርስ ያደረገው ለልደቱ ፎቶ ስትነሳ እንደዛ ስትሆን የነበረችው ምንድን ነው? ምን አይነት ነገር ገብቶ ነው ይሄን ሁሉ በአንድ የድብልቅልቅ አባቱን አውጥቶ ህይወቷ ሊያጠፋ የሚያደርስ ነገር ያማል። የእውነት በጣም ያማል። እና መጀመሪያ ራሱ እንደዛ ወንድሟ ፊት ለፊት መሳሪያ የተኩሶባት በዛን ሰዓት እሷ በተረፈች ሰዓት መስኮቱን በስቶ ሲወጣ የዛኔ ማለያየት ነበረ። ታናሽ ወንድም ራሱ የዛን ሰዓት እህቱን አንጠልጥሎ ይዞ መሄድ ነበረ። ምክንያቱም ለአማች እንኳን ክብር ሳይኖረው ፊት ለፊት ኋላ፣ ጭራሽ በጥፊ መምታት ያለ ነው፣ በሌላ ነገር መምታት ያለ ነው። አጥፍታ እንኳን ቢሆን ቢናደድ ጭራሽ በመሳሪያ እስኪተኩስ ድረስ ወንድም ፊት ለፊት ድፍረትን አስቡት። እንዲህ የዛን ሰዓት ነበረ ወንድምየው አንጠልጥሎ እህቱን ይዞ መሄድ የነበረበት ማለት ነው። እና የእውነት በጣም ያማል። አስክሬኗን አይቻለሁ አለ። ምንም አልፈነዳችም፣ ምንም አልወደቀችም አለ እንግዲህ ደረጃ እየታጠባት ግብ የተባለችው ምን ይመስላችሁ አስታስቡ እንደገና ቤቱ ደግሞ ምንም አልተመረመረም ለቤቱ ከስንት ጊዜ በኋላ ነው የተመረመረ ፖሊስ ገብቶ አልመረመረ መረጃ ምናምን አያችኋል የእኛ ሀገር እንዝላልነት ይሄ እኮ ነው የህጋችን እንዝላልነት ይሄ ነው ሌላ ሀገር ቢሆን በሰከንድ የሆነ ነገር የተፈጠረ እዛ ቦታ ላይ ታሽጎ ማንም ሰው ዝር ሳይል ፖሊስ ከቦ እየጠበቀ ነው ምርመራው የሚያካሂደው ማለት ነው ወዲያውኑ እጅ በእጅ ኢትዮጵያ ግን በጣም እንዝላልነት አለ ይሄም ነው እህቶቻችንን እየጨረሰ ያለው ይሄም ነው እህቶቻችንን እንደዚህ እያደረገብን ያለው አያችሁ በቅርብ ሰው ባመኑት በወደዱት ባፈቀሩት የኔ እናት በጣም ነው የሚያሳዝን እሷ ለሱ መኪና እንዲነግድ ወንድሟን እንዲያወጣለት እያለች ለሱ መልካም ነገር እያሰበች ይሄን እያደረገች በዚህ ቅጽበት ይሄን ነገር ማድረግ በጣም ያማል እውነት የነዚህ ቤተሰቦች እንባ ይፋረድ። የእናትና የአባቷ እንባ ይፋረድ። ስማስማ በጣም ነው የሚጨክነው። ታዲያ እኔም የምለው ይሄ ሁሉ መረጃ እያለ ለምንድነው ቀጠሮ ድጋሜ የተሰጠ ብላችሁ ልታስቡ ነው? ምን ታስቡ ነው? ምን ታቅዱ ነው? ይሄን አይደለም በሽምግልና በህግ ራሱ በደንብ የሚያስጠይቅ ነገር ነው ያለ። ከዚህ በላይ መረጃ ማሰባሰብ ምን ያስፈልጋል? ደረጃ ሲታጠብ ነበረ፣ አትገቢም ተብላ እህት ስትከለከል፣ በዛን ሰዓት እሷ ህይወቷ አልፎ ምንም ነገር። ከእጃቸው ንጹህ ከሆነ ለምንድን ነው ደረጃ የሚታጠበው? ለምንድን ነው የሚወለወለው? ለምንድን ነው አትገቢም የተባለችው? በቃ የሆነ ችግር አለ ማለት ነው። ሄድ ማወቅ አለባችሁ። ይሁን እንጂ ግን ወዲያውኑ ደግሞ ፈጣሪ እውነት ሲያወጣ ከምንጣፉ ስር የተገኘው እንግዲህ ከሲኒ ስር የተገኘው እንግዲህ እሱን አስቡት። እግዚአብሔር ያል እኛ ባናየው እኛ አናየው፣ እሱ ግን ያየናል ማለት ነው። የሚያይን አምላክ እሱ ይፈርዳል። በጣም ነው የሚያም፣ በጣም ነው ማለት ነው። ለማመን የሚከብድ ነገር ነው። እንግዲህ ከወንድምየው አንደበት የሰማችሁት እውነት ያማል። ይህን አክል ይሄ ሁሉ እቅድ፣ ይሄ ሁሉ ነገር ያላት ልጅ፣ ይሄ ሁሉ አላማ ያላት ልጅ ምን ተቸግራ? በጣም ገንዘብ አላት፣ የስራ ችሎታ አላት፣ ሁሉ ነገር አላት። ምን ምን ምን ጎደለኝ ብላ ራሷን ታጠፋለች? ስታስቡት። በዛ ላይ ደግሞ እንትናቸው ራሱን አስቡት እስኪ፣ እንደ ህጻን ልጅ አልገደልኳትም፣ ገፈተርኳት እንጂ ታዲያ አንተ ስትገፈትራት የት ወደቀች? ታች ወደቀች እንበል። ሲጀመር አልተገፈተረችም፣ አልተወረወረችም። በቃ እንደሚት እንደሚያሳየው ሁሉም ነገር ከወንድም እየውም እንደሰማነው እንግዲህ ስክሪኗን አይቻለሁ አለ። በፍጹም አለ፣ ምንም ነገር ጭንቅላቷ። እውነት ነው፣ ብትወድቅ ስብርብር እንክትክት ነው። አይደለም ከአምስተኛ ፎቅ ወድቃ ስብርብር ነው የምትለው ወንድ ሆነ ሴት ሆነ እንዴ ከአራተኛ ፎቅ ወድቆ ኤርትራዊ እዚኛ የሚሰራ ማለት ነው። ወንድ ኤርትራዊ እዚኛ ጋር የሚሰራ አለ። እዚህ እንትን ላይ እዚህ ፎቅ ላይ ማለት ነው እና ከአራተኛ ፎቅ ወድቆ ህይወቱን የጠፋ አይደለም። ከአምስተኛ ወንድ ልጅ እንኳን መብራት እያስተካከለ ከአራተኛ ፎቅ ሊፍት እንትን ብሎ ማለት ነው። ሊፍቱ ተበላሽቶ ልክ አራተኛ ላይ እንደ ወጣ ከአራተኛ ላይ እሱ ሲገባ ሊፍቱ ለካ ተበላሽቷል። ወዲያውን ሊፍቱን ገመዱ ተበጥሶ ጸጥ አደረገው። ወደቀታች እንክትክት ብሎ ዱቄት ሆኖ ነው ህይወቱ የጠፋ የሚያሳዝን ወንድማችን የኤርትራዊ ማለት ነው። እዚህ በጣም ልባችንን የሰበረው በቅርብ ማለት ነው። ምኪን ሶስት ወር ምናምን ይሆናል ማለት ነው። በጣም እውነት አደለም ሴት ልጅ ጭራሽ ተስባችሁታል ከአምስተኛ። እሱንም ይሄ ከአራተኛ መብራት ነው የሚሰራ መብራት እያስተካከለ ሊፍት ላይ ማለት ነው። ሊፍቱ መበላሸቱን አላወቀም። እሱ ገብቶ ዘጋ፣ ሊፍቱ ለካ ተበላሽቷል። ዘጭ አለ ወደታች። ታችና ክስ ክስ ብሎ ነው አስክሬኑ መጥቶ የወጣው። እዛ ምንም ምንም ህይወቱ አልተረፈም ሲጀመር ማለት ነው። እና አደለም ከአምስተኛ። ሴት ልጅ በዛ ላይ ቀነኒ እንደዚህ ያለች በጣም ስስንትናት ከሲታ ናት። አስባችኋታል። ሴት ናት። ክትክት ብላ ዱቄት ነው ምት ነው ሲጀመር። እንደዛ ወዲያው ተብሎ ተጭሆ ህዝብ መቶ ተሰብስቦ እዛው ቦታ ላይ አይቶ ከዛ ቦታ ነው ፖሊስ የሚያነሳ እንደዚህ አይነት አደጋ ቢሆን ሲጀመር። ይሄ አይደለም የውሸት እንትን ነው። ለማንኛውም እግዚአብሔር አምላክ ይፍረድ። የእውነት አምላክ መዳንያ ለሚፍረድ ሌላ ምንም የለንም። ምክንያቱም በአሁኑ ሰዓት ህግ የለም። እውነተኛ የሚፈርድ የለም። ምን እንበል? መልስ የለንም። እውነትን መዳን ያለም ያውጣ። በጣም ያማል፣ በጣም ይከብዳል። እና እኔ እየገረምኛለ ከአንዴም ሁለት ጊዜ ቀጠሮ የሚሰጠት ምን አስፈለገ? ይሄ በቂ መረጃ ነው። እህት ስታይ ለምንድን ነው ደረጃ ሲታጠብ የነበረው? ሲቀጥል ገፍትሬ ያለው ካለ ገድያ ያለው ነው። በቃ ይህን ማሳመን አለባቸው። ሲቀጥል ደግሞ ወይ በጣም ነው የሚያሳዝን። ክስክስ ያለችው ነገር የለም። ሶስተኛ ደግሞ ምንጣፍ ላይ እየተገኘውስ ይሄ ሁሉ ማስረጃ በቂ እኮ ነው። ምንም ሌላ ነገር አያስፈልግም። ስለ እውነት ከሄድን ይሄ በቂ ነው። በአንድ ጊዜ ቀጠሮ ብቻ ፍርድ የሚያሰጥ ነው። ይሄ በቂ መረጃ ነው። ከዚህ በላይ ምንም መረጃ የለም። እሱም እውነቱን ተናግሮ እጁ ካለበት ትክክለኛውን ነገር ተናግሮ ወደ እውነቱ ወደ ቅጣቱ አለቀ። በጣም ያማል፣ ልብ ተሰብሯል። መቼም መቼም መቼም አይጽናኑም። ልንገራችሁ ወላጆቿ በዚህ አይነት በጣም ነው የሚያሳቅቀው። ነፍስሽን የማረው እግዚአብሔር ባጸደገነት ያኑረው። ያማል በጣም።